ታሪካችን የሚጀምረው ከሰው ልጆች የተለየ ልዩ ኃይል ያላቸው የሁለት ወንድማማቾችን ታሪክ እየተረከ ነው። እነዚህ ሳማሪታንና ኔመሲስ የተባሉ ወንድማማቾች አንድ ቀን ኃይላቸውን መቆጣጠር ባለመቻላቸው በማህበረሰባቸው ውስጥ ያሉ ግለሰቦችን ሳያስቡት ይጎዳሉ። ከዚህም አደጋ በኋላ የአካባቢው ሰው እንደ ስጋት ይመለከታቸው በመጀመሩ በአንድነት እነሱን ለማጥፋት ይወስኑና አንድ ሌሊት ቤታቸው ውስጥ ባሉበት እሳት ይለቁባቸዋል። በዚህ ጥቃት ሁለቱን ለማጥፋት ይሞከር እንጂ የሞቱት ወላጆቻቸው ነበሩ። ከዚህ አሳዛኝ ክስተት በኋላ ሁለቱ ወንድማማቾች ሰው ስለተባለው ፍጡር የተለያየ አመለካከትን አዳበሩ። ሳማሪታን ሰዎችን መጠበቅና ማዳን የህይወታቸው የመጨረሻ ግብ ነው ብሎ ማመን ሲጀምር፣ ኔመሲስ ግን በወላጆቻቸው ሞት የሰው ልጆችን በመውቀሱና በጥላቻ በመሞላቱ ሁለቱም ጠላቶች ይሆናሉ። በዚህም ኔመሲስ የሰው ልጆችን ከመጉዳት የሚከለክለው ወንድሙን ሳማሪታንን ለመግደል በንዴቱና በቁጣው የተሞላ ገዳይ መሳሪያ የሆነውን መዶሻውን ፈጠረ። አንድ ቀንም በሁለቱ መካከል በተደረገ ኃይለኛ ውጊያ ፍንዳታ በመከሰቱ ሁለቱም ወንድማማቾች ሞቱ ተብሎ ተገመተ። ምንም እንኳን ሁል ጊዜ ጭንብል ስለሚያደርጉ ማንነታቸውን ለመለየት አስቸጋሪ ቢሆንም ከፍንዳታው በኋላ ሳማሪታን ተርፏል የሚሉ ብዙዎች ነበሩ። ታሪካችን ሳም ወደ ተባለ ልጅና ወደ ስራ ለመሄድ ትጣደፍ ወዳለችው እናቱ ይወስደናል። እናቱም ከመሄዷ በፊት ከልጇ የኪስ ገንዘብን ትጠይቅና ምንም እንኳን ከባድ ዝናብ እየዘነበ ቢሆንም ቆሻሻውን እንዲያወጣ ታዘዋለች። ሳምም ቆሻሻውን ለመጣል ወደ ውጭ በመውጣት ወደ መጣያው ሲቃረብ የኔሜሲስን ምልክት ተስሎ ተመለከተ። ነገር ግን ሳም የሳማሪታን ትልቅ አድናቂ ስለነበር ምልክቱን ከሚወደው ጀግናው ሳማሪታን ምስል ጋር እንዲመሳሰል ይለውጠዋል። ሳም እንደ ዶፍ በሚዘንበው ዝናብ ውስጥ ቆሞ ሳለ ቆሻሻ እቃዎችን በመሰብሰብና በመጠንገን የሚተዳደረው ጎረቤቱ ጆን ያየዋል። ጆ በየቀኑ አዳዲስ ነገሮችን ያገኝ ስለነበር የቆሻሻ መጣያዎቹን አብዝቶ ይጎበኛቸዋል። በማግስቱ ጆ የወደቀ አዲስ ነገርን ለመፈለግ ሲሄድ የተሰበረ ሬዲዮ ያገኝና ለራሱ ሲወስድ፣ በዚህ በኩል ሳም ትምህርት ቤት ውስጥ እያሳለፈ ነበረ። ከቆይታ በኋላ ሳም ወደ ቤት ሲመለስ አከራያቸው የቤታቸውን በር ቆልፎ ኪራይ እንዳልከፈሉም የሚያመለክት ማስታወቂያ ለጥፎ ያገኛል። ስለዚህም እናቶ ከስራ እስክትመጣ ለመጠበቅ ከቤት ውጭ ተቀምጦ ስዕሎችን መሳል ጀመረ። በሚጠብቅበት ጊዜም ሳም ጆ የተሰበረ ራዲዮ ይዞ ሲሄድ ይመለከትና ምን እንደሚሰራለት ጠየቀው። ጆም በበኩሉ ሳም የለበሰውን የተሰበረ ሰዓቱን ተመልክቶ እሱ ስለምን የተሰበረ ሰዓት እንደሚለብስ ነግሮት ተጨማሪ ንግግር ሳያበዛ ይሄዳል። ንግግራቸውን ሲያጠናቅቅ ጄስ የተባለው የሳም ጓደኛ ቀርቦ ከስራ ቦታው ሽቦ በመስረቅ እንዲተባበረው ይጠይቀዋል። ሁለቱም በተሳካ ሁኔታ ሰብረው ገብተው ሽቦውን ይሰርቁና ወደ ቆሻሻ ማከማቻ ቦታ በመሄድ ሳይረስ ለተባለ ሰው ለሚሰራ ልጅ በ40 ዶላር ይሸጡታል። ከጥቂት ጊዜ በኋላ ሪዛ የተባለው የሳይረስ ተባባሪ ከሆኑት አንዱ ሱቅ ውስጥ በሚደረግ ዝርፊያ እንዲሳተፍና የሱቁን ባለቤት የማዘናጋት ኃላፊነትም ለሳም በመስጠት ይጋብዘዋል። ሳምም ተስማምቶ ወደ ሱቁ ሲደርስ ገና ልጅ በመሆኑ ምን ማድረግ እንዳለበት ባለማወቁ ሪዛ ትንሽ ቅመም ግንባሩ ላይ ይቀባለትና እርዱኝ እያለ እንዲጮህ ያዘዋል። እሱም ይህንን ሲያደርግ ሌሎቹ ሦስት ልጆች ጥቂት እቃዎችን እየሰረቁ ነበር። በዚህ ሁሉ ግን የሱቁ ባለቤት ሞኝ አልነበርምና ሁሉንም ከሱቁ እንዲወጡ ያደርጋቸዋል። ወደ ሳይረስ ቦታ ሲደርሱ በሳጥኖቹ ውስጥ ያገኙት ቺፕስ ብቻ ነበር። ሪዛም በድንገት የተሳሳቱ ሳጥኖችን በማንሳቱ ራሱን ከመውቀስ ይልቅ ሳም ላይ በማላከክ ለቅዳቸው መበላሸት ይከሰው ጀመረ። ሳም ግን ሳይደናገጥ ትክክለኞቹን ሳጥኖች የማንሳት የሱ ኃላፊነት እንደነበረ በመጠቆም የሰራበትን ክፍያ እንዲሰጡት በድፍረት ይጠይቃል። በክርክሩ መሃል ሳይረስ ወደ ቦታው ይመጣል። ምንም እንኳን ሳም ልጅ ቢሆንም ድፍረቱ ስላስደነቀው 200 ዶላር ሸልሞ ግማሹን ለሰራው ሥራ ሌላው ደግሞ ለቀጣይ ተልዕኮ ይከፍለዋል። ይህ በእንዲህ እንዳለ ሳይረስ በድንገት የሳምን መጽሐፍ ይመለከታል። በዚህም የሳማሪታን አድናቂ መሆኑን በመረዳቱ ሳይረስ በደረቱ ላይ ያለውን የኔመሲስን ምልክት ያሳየዋል። ለሱ ኔመሲስ እንደ ሳማሪታን ሀብታሞችን ብቻ የሚጠብቅ አስመሳይ ሳይሆን በተቃራኒው ፍትህ ለሚያስፈልጋቸው የሚሟገት የህዝብ ጀግና ነው። ሳም የተከፈለውን ገንዘብ ይዞ ወደ ቤት ሲመለስ እናቱ ቤታቸው በመቆለፉ አከራዩ ጋር ስትጣላ ነበርና የደረሰው ባገኘው 200 ዶላር የሚጠበቅባቸውን ክፍያ ከፍለው ከፍተው ይገባሉ። እዚህ ላይ እናቱ ልጇ ገንዘቡን ከየት ሊያመጣው እንደቻለ ስትጠይቀው ሳም ይጨነቅ በመጀመሩ ዘርፎ ማምጣቱን ይዋሻታል። አባቱ ከሞተ በኋላ በናፍቆት እንደተጎዳ የምታውቀው እናቱ ኑሯቸውን ለማሻሻል ጠንክራ የምትሰራ ሴት ነበረች። ስለዚህም ልጇ ትክክለኛውን የህይወት መንገድ እንዲከተል ትፈልግ ነበረና ሁል ጊዜም ቅንና መልካም እንዲሆን ትመክረው ነበር። በዚህ በኩል ሳይረስ ጋር ከሰራዊቱ ካምፕ የተሰረቁ አስር ፈንጂዎችን የያዘ ጭነት እየገባ ነበረና ሳይረስ ቡድኑን ሰብስበው በቅርቡ በጥቅም ላይ ስለሚያውላቸው እንዲዘጋጁ እያሳሰበ ነበር። ከቀናት በኋላ ሪዛና ጓደኞቹ መንገድ ላይ ሳምን ያገኙታል። ሳይረስ በሱ ምክንያት ቀደም ብሎ ወቅሷቸው ስለነበረ ቂም ይዘውበት ነበርና ይዘው የጁን ሊሰጡት ሊያመልጣቸው የሚሞክረውን ሳምን ከአውቶቡሱ ጋር ሊጋጭ እስኪቃረብ ድረስ አሳደዱት። ይሄ ሲሆን በአውቶቡስ ውስጥ የነበረው ጆ ተመለከታቸው። በዚህ ጊዜ አሳደው እጃቸው ውስጥ አስገብተውት ነበርና ይዘው መደብደብ ጀመሩ። ያልተጠበቀው ጆም ይህን ተመልክቶ ከኋላ በመምጣት ሁለቱን ልጆች ወደ መኪናው መስኮትና ወደ ቆሻሻ ማጠራቀሚያው ያስወነጭፋቸዋል። ብቻውን የቀረው ሪዛም ጓደኞቹን ያደረጋቸው ሲመለከት ለመበቀል ሆዱን በቡጢ ሲመታው እጁ በመሰበሩ ጆ እሱን ከወረወረ በኋላ ሳምን ወደ ቤቱ ለመሸኘት ሲነሳ ተስፋ ያልቆረጠው ሪዛ ይህን አጋጣሚ ተጠቅሞ በስለት ጆን ሊያጠቃው ሞከረ። ያኔ ጆ ስለቱን ጨምድዶ በመያዝ ሪዛን በጥፊ ጥለዋል። ይህን ሲመለከት የቆየው ሳምም ጆ በእጁ ያጨራመተውን ብረት ሲመለከት ጆ ሳማሪታን ሊሆን ይችላል የሚል ጥርጣሬ ያድርበታል። ከጠቡ በኋላ ወደ ቤት የተመለሰው ሳም ወዲያውን ወደ ክፍሉ በመሮጥ የሩቅ መነጸሩን አውጥቶ ጎረቤቱ ጆን በድብቅ መሰለል ጀመረ። በመነጸሩም አማካኝነት በጆ ጀርባ ላይ በርካታ የቆዩ ጠባሳዎችን ሲመለከት ነገሩ ስላልተዋጠለትና ጥርጣሬውም እየጨመረ በመምጣቱ በፍጥነት ወዳዘጋጀው የተለያዩ መረጃዎችን ወደ ለጠፈበት ግድግዳ ይሄድና እዚያም መረጃዎቹን በማገናዘብ ጆ ስሚዝ የተባለው ሰው ሳማሪታን ለመሆኑ ዋና ተጠርጣሪ እንደሆነ ይደመድማል። በሌላ በኩል ሳይረስና የቡድኑ አባላት የህግ አስከባሪ በመምሰል አንድ የፖሊስን ቫን ተጠቅመው አደገኛ መሳሪያዎች ወደሚከማቹበት መጋዘን ያመራሉ። እዚያ እንደደረሱ ሳይረስ በአንድ ኮንቴነር ውስጥ ቦምብ በማስቀመጥ በጉልበት ወደ ጠባቂዎቹ ክፍል እንዲገባ ያደርግና የተከሰተውን አውዳሚ ፍንዳታ መንገዱ እንደከፈተላቸው ወደ አንድ የተለየ ካዝና ለመግባት በሩን መብሳት ይጀምራሉ። ካዝናውን ሰብረው ወደ ውስጥ ሲገቡ የሁለቱን ወንድማማቾች የሳማሪታንና የኔመሲስን ጭምብሎች እንዲሁም ኔመሲስ የሰራውን ኃያል መዶሻ የያዘውን ሳጥን ያገኛሉ። የሚገርመው ነገር ሳይረስ መዶሻውን በእጁ ሲነካውና ሊጠቀምበት ሲሞክር በሌላ ቦታ የሚገኘው ጆ የሆነ ያልተለመደ ነገር እንደተፈጠረና መሳሪያውም እንደተነካ በደመነፍሱ ወዲያውኑ መረዳቱ ነበር። ሳም ጆ ሳማሪታን ነው የሚለው ጥርጣሬው እየተባባሰበት ሲመጣ ሳማሪታን በህይወት አለ ብሎ ወደሚከራከር የሴራ ተንታኝ ዘንድ ሄዶ የተጨራመተውን ቢላዋ በማሳየት የሆነውን ሁሉ ይነግረዋል። ሆኖም ሰውየው የተነገረው እውነት ለመሆኑ ለማመን በቂ ማስረጃ ስላልነበር የሚለውን ሊቀበለው ፈቃደኛ አልነበረም። ሳም ግን ተስፋ በመቁረጥ ፈንታ ተጨባጭ ምክንያት ለማግኘት ጆን በየቦታው መከታተል ጀመረ። ጆም ሕፃኑ በቋሚነት እየተከታተለው እንደሆነ ሲረዳ ሊያስቆመው የተቻለውን ያደርግ ጀመረ። ሆኖም ሳም የሚሰማ አልነበረምና ይባስ ብሎ በመስኮቱ በኩል ወደ ቤቱ ዘልቆ በመግባት ቤቱንም እስከ መፈተሽ ይደርሳል። በቤቱ ውስጥ የጆ ፍሪጅ ያልተለመደ ቅዝቃዜ እንዳለው በበረዶ እንደተሸፈነና በአስክሬም እና እንዲሁም በቀዝቃዛ መጠጦች እንደተሞላ አስተዋለ። ፍተሻውን ሲቀጥል በቁምሳጡን ውስጥ ስለ ሳማሪታን የሚያወሩ የጋዜጣ ጽሁፎች የተሰበሰቡበት ትልቅ ማስታወሻ ደብተር በማግኘቱ ወዲያውኑ ደብተሩን ሰርቆ ወደ ቤቱ ይመለሳል። ከቆይታ በኋላ ጆ በዝናብ ወደ ቤቱ እንደደረሰ ሪዛ በመኪና መስኮት አየውና ድንገተኛ ጥቃት ሊያደርስበት አሰበ። እንደ እድል ሆኖ ግን ጆ ጥቃቱን በመሸሽ ወደ ክፍሉ ከገባ በኋላ የሆነ ነገር እንደተበላሸ ስለተሰማው ሲያጣራ ማስታወሻ ደብተሩ እንደተሰረቀ ተገነዘበ። ማን እንደወሰደው እርግጠኛ የሆነው ጆም ወደ ሳም ቤት ይሮጥና ከገባ በኋላ ለእናቱ እውነቱን ይነግራት ጀመረ። እሷም ሳምን በመቆጣት ይቅርታን እንዲጠይቀው ታዘውና ማስታወሻ ደብተሩን እንዲመልስለት ካደረገች በኋላ ጆ ወደ ቤቱ ይሄዳል። በማግስቱ ጠዋት ሳም ቀደም ብሎ የሳማሪታን ምልክት በቆሻሻ መጣያው ላይ በተሳለበት ቦታ ላይ ሳለ ጆ ይመጣና ቀርበው ያዋራው ጀመረ። ሳምም ጆ ሳማሪታን መሆኑን እንደሚያምን ይገልጽለት ሲጀምር እሱ ግን ሐሳቡን በመካድ አድናቂው እንጂ እሱ ራሱ ሳማሪታን አለመሆኑን አጥብቆ ሲሟገተው ይቆይና ተለይቶት ሲሄድ ያላስተዋለው ሪዛ በመኪና መጥቶ ትሄዳል። ድንገተኛ ጥቃቱ ሲደርስበትና ከዛም የተነሳ አጥንቶቹ ተሰባብረው መውደቁን የተመለከተው ሳም በጭንቀት ውስጥ ሆኖ ሲመለከተው እንደቆየ ከጥቂት ጊዜ በኋላ ጆ ራሱን ከሳተበት መመንቃት የተሰባበሩ አጥንቶቹን ወደ ቦታቸው ይመልሳቸው ጀመረ። ምንም እንኳን ከዚህ ተአምር በኋላ ጆ አሁንም ሳማሪታን አለመሆኑን ለመዋሸት ቢሞክርም ከዚህ የተሻለ ማረጋገጫ አልነበረምና በሳማል ረታ ባይነት ተሸንፎ በፍጥነት ወደ ቤቱ ይሄዳሉ። ጆ ከፍተኛ ጉዳት በማስተናገዱ በአስቸኳይ ቀዝቃዛ ነገር አስፈልገውት ነበርና ቤት እንደደረሰ በፍጥነት ቀዝቃዛ ውሃን በላዩ በመፍሰስ ክፍሉን በእንፋሎት ይሸፍነዋል። ከሻወሩም በኋላ ከልክ በላይ ከቀዘቀዘው ማቀዝቀዣ ውስጥ ብዛት ያላቸውን አስክሬሞችን እያወጣ ያለ ማቋረጥ በሳም ፊት ይበላ ጀመረ። ጆ ተራሶ ባለመሆኑ በተጎዳ ቁጥር የሚግለው ሰውነቱን ሰከን ለማድረግና በሕይወትም ለመቆየት በረዶና ቅዝቃዜ እንደሚያስፈልገው ግራ ተጋብቶ ሲመለከተው የነበረው ሳምን ያሳውቀዋል። በጨዋታቸው መሃል አባቱ የሞተበትና ጆ ሳማሪታን ነው ብሎ የሚያምነው ሳም ከዓመታት በፊት አባቱ መኪና ሲሰርቅ ይዞት እንደነበረና መክሮ እንደለቀቀው ያስታውስ እንደሆነ ጠየቀው። ጆ ግን የረዳው እሱ እንዳልሆነና የሳምን አባት እንደማያውቀው ይመልስለታል። ይህ በእንዲህ እንዳለ ሳይረስ በአካባቢው ያለውን ኤሌክትሪክ ኃይል ለማቋረጥ የሚያስችሉትን ቦምቦች ሙከራ ሊያደርግ በከተማይቱ መሃል ከግብረአበሮቹ ጋር ነበር። በመኪናው ውስጥ እያለ ቦምቦቹን በቅርብ ወደ ነበረ የፍሳሽ ማስወገጃ ያስወረውርና ቦታውን ወደ ጨለማ ባስገባ ታላቅ ፍንዳታ ሰፈሩን ያውከዋል። በስፍራው የነበሩት ሰዎችም የተፈጠረውን ክስተት ለማየት ወደ ስፍራው ሲጎርፉ ሳይረስም የኔሜሲስን ጭንብል በመልበስና መዶሻውንም በእጁ በመያዝ በዙሪያው የተሰበሰቡትን ሰዎች ከኔሜሲስ ጎን ሆነው ያጡትን ሁሉ መልሰው በጉልበት እንዲወስዱ ያበረታታቸው ጀመረ። አነቃቂ ንግግሩ ከብሶቶቻቸው ጋር ተደምሮ የሰዎቹን ቀልብ በመግዛቱ የኔሜሲስን ስም እየጠሩ ሁከቱን ለመቀላቀል ብዙ ጊዜ አልፈጀባቸውም። በዚህ ጊዜ በቅዠት ውስጥ የነበረው ጆ በድንገት ከእንቅልፉ ባኖ ከቤቱ ሲወጣ፣ በዚህ በኩል ሳም ቴሌቪዥኑ ላይ አንድ የኔሚሲስን ጭምብል ያጠለቀ ግለሰብ ከተማዋን ሲያወክ እየተመለከተ ነበር። ቀናት እየገፉ ሲሄዱ የሳምና የጆ ወዳጅነት እየጠነከረ መጣ። ሳምም የጆንን ማንነት ለማወቅ ካለው ጉጉት የተነሳ ስለ ኃይሉና ስለ ድክመቶቹ ጥያቄን ያለ ረፍት ያዘንብበት ነበረ። እንዲህ እንዲህ እያለ ሳም ጆን ራሱን መከላከል እንዲያስተምረው ይጠይቀዋል። ጆም ንዝነዛውን ለመሸሽ በሐሳቡ ይስማማና ከሥራ በኋላ በህንፃው ጣሪያ ላይ ተገናኝተው ለመሰልጠን ቀጠሮ ይዛሉ። በቦታው ተገናኝተው ልምምድ ሲያደርጉ ሳም የማይነቃነቀውን የጆን ሆድ ለመምታት ባደረገው ሙከራ እጆቹ ስለተጎዱ ህመሙን ለማስታገስ ወደ ጆ አፓርታማ በመሄድ በረዶ ያደርግበታል። በወሪያቸው መሃል ሳም የኔሜሲስ ተፈጥሮ ክፋት ብቻ ስለሆነና ዓለምን ማተራመስ እንጂ ሰላምን ስለማይፈልግ ተመልሶ ባይመጣ ይሻላል በማለት ለኔሜሲስ ያለውን ጥላቻ መናገር ጀመረ። ሆኖም በዚህ የሳም ንግግር ግራ በሚያጋባው ሁኔታ የተበሳጨው ጆ ድምፁን ከፍ አድርጎ በመጮሁ ሳም ይደናገጥና የጆ ፊት ስላልተመቸው ቦታውን ጥለው ይወጣል። ሳም ከጆ ቤት ወጥቶ ወደ ቤቱ እየሄደ ባለበት ሳይረስ ስላገኙ አብሮት እንዲመጣ ይጠይቀውና ሳምም ተስማምቶ ወደ መጠለያቸው ያቀናል። ሆኖም ሳይረስ አንድን የፖሊስ መኮንን በግፍ ሲገደል ባይኑ በመመልከቱ ያ መልካም ሰው የሚመስለው ሳይረስ ነፍሰ ገዳይ መሆኑን በመረዳቱና በፍርሃት በመዋጡ ከስፍራው ተደብቆ እየሸሸ ባለበት ሪዛና አጋሮቹ ጄሲ የተባለው ጓደኛውን እያጠቁት አገኛቸው። በጆሲ ሰለጥን የከረመው ሳምን ወዲያውኑ ጣልቃ ገብቶ ሪዛን በመምታት ጄሰን ካስመለጠው በኋላ መሸሽ ባለመቻሉ ቀድሞም ቂም የነበረበት ሪዛ የሳምን እጅ ሆን ብሎ በመስበር ከባድ ጉዳት ያደርስበታል። ከዚህም የተነሳ ከባድ ህመም ውስጥ የነበረውን ህፃን በቦታው ትቶት መሄድ አልቻለምና ወንጀልና ዝርፊያ በነገሰባት ከተማ አልፎ ሳምን በአፓርታማ አቅራቢያ ደርሶት ለመመለስ ያቀናል። በዚያን ጊዜ ያ በመኪና ገጭተን ገለነዋል ያሉት ሽማግሌ በክፍል ውስጥ በህይወት ቆሞ ሲንቀሳቀስ ያየዋል። ጆም ሪዛንና እና የተጎዳው ሳምን ተመልክቷቸው ነበርና ምንም ሳያመነታ ሳምን ይዞ ወደ ሆስፒታሉ ያመራል። ይህ በእንዲህ እንዳለ ሪዛ በመኪና ገጭተን ገለነዋል ያሉት አዛውንት በህይወት እንዳለ ለጓደኞቹ በግርምት ውስጥ ሆኖ ይነግራቸዋል። ሆኖም ጥቃቱን ያደረሱ ዕለት በመኪና ውስጥ የነበሩት አንዳንዶቹ ፈጽመው ሊያምኑት ፈቃደኞች አልነበሩም። በዚህ መሃል ወሬውን የሰማውና በጥቃቱ ወቅት የተጎዳቸው መኪናቸውን ያየው ሳይረስ በግርምት ውስጥ ሆኖ ሰውየውን በህይወት ይዘው እንዲያመጡት ቡድኑን ያዛል። እንደ ታዘዙትም ጆ ወደ መኖሪያው እስኪመጣ ድረስ ተራ መንገደኞች መስለው ከቆዩ በኋላ ልክ መምጣቱን ሲመለከቱ እግር በእግር ይከተሉት ጀመሩ። ሆኖም ጆ ሊያጠቁት መምጣታቸውን አውቋልና ገለል ወዳለ ስፍራ ወስዶ ቅጥቀጣውን ከመጀመሩ በፊት ሐሳባቸውን እንዲቀይሩ ሁለተኛ ድልን ሊሰጣቸው ሞከረ። እድሉን የተጠቀመበት ማንም አልነበረምና ጆ አጥቂዎቹን አየር ላይ የወረወረ ጥይት እንደማይበሳው የብረት ግንብ ሁሉንም በቀላሉ ድል ማድረግ ጀመረ በዚያው ቅጽበት ከሰው በላይ የሆነው ልዩ ብቃቱን የተመለከተች አንዲት ትንሽ ልጅ ተጠግታ አጥቂዎቹን እንዴት ሊያሸንፋቸው እንደቻለ ጠይቀው ጀመረች። የእሷ ጥያቄና የአካባቢው ትርምስ በዙሪያው የነበሩት ሰዎች በስልኮቻቸው ቪዲዮ መቅረጽ እንዲጀምሩ ስላደረገ ተጨማሪ ጥያቄ እንዳይመጣ ራሱንም ላለማጋለጥ ድምፁን ዝቅ አድርጎ ይመለስላት ጀመረ። በዚህ ግርግር መሃል አንዱ ታጣቂ ወደ እሱና ወደ ህፃኗ የእጅ ቦምብ ያለመሳሳት ይወረውራል። ጆም ከመብረቅ በፈጠነ ቅልጥፍና ልጅቷን ታቅፎ ከቦታው በመዝለል በአቅራቢያው ያለችውን መኪና ከወረቀት የተሰራች ይመስል ገልብጦ እንደ ጋሻ በመጠቀም ከፍንዳቷ ያተርፋታል። ይህ የጆ የጀግንነት ተግባር በቪዲዮ ከተቀረጸ በኋላ በፍጥነት ተሰራጨና ኔመሲስን የሚደግፉ አጥፊዎች በበዙበት ከተማ መሃል ሳማሪታን ዳግም ተመልሷል የሚል ወሬ የመገናኛ ብዙሀን ይዘግቡ ጀመሩ። የሠራው የጀግንነት ስራ በቪዲዮ ከተቀረጸ በኋላ ጆ ከከተማው ለመሸሽ ሲወስን ቪዲዮውን የተመለከተው ሳይረስ ሳማሪታን ይባል የጀመረው ጆን ለመያዝ ከወንበሪዎቹ ጋር ወደ አፓርተማው ያቀናል። ሳይረስ ቦታው ደርሶ ክፍሉን ካወደመ በኋላ ሰውየው ከተማውን ለቆ እንደወጣ አወቀ። በክፍሉ መስኮት አሻግሮ ሲመለከት እናቱ ጋር ሆኖ ሲያየው የነበረው ሳምን ተመለከተ። ሪዛም ሳም ጆ ጋር ቅርብ መሆናቸውን ሲያሳውቀው ሳይረስ የበቀል እርምጃውን በጆ ላይ ለመውሰድ ሳምን እንዲያግቱት ቡድኑን ያዛል። ይህ በእንዲህ እንዳለ በከተማው ሌላኛው ክፍል ሊሸሽ ባቡር ውስጥ የነበረው ጆ የሳምን ሰዓት የተመለከተ ስለ ልጁም እያሰበ ይጨነቅለት በመጀመሩ ሰዓቱን ለመመለስ ወደ ሳም ቤት ያቀናል። ቤት እንደደረሰ ግን ቲፋኒ የተባለችው እናቱ ኪችን ውስጥ እያለቀሰች ያገኛትና ሳይረስ ሳምን እንደወሰደው ትነግረዋለች። ከዚህ በኋላ ቁጣውን መቆጣጠር ያቃተው ጆ መኪናው ላይ በርካታ የነዳጅ በርሜሎችን ይጭንና ሳይረስን ለመጋፈጥ ብሎም ሳምን ለማዳን በቀጥታ ወደ ወንበዴዎቹ ምሽግ ነዳ። በዚያው ቅጽበት ሳይረስ የኃይል ማመንጫ ጣቢያውን በማጥቃት መላውን ከተማ በጨለማ ውስጥ ለማስገባትና ታላቅ ዝርፊያንም ለመፈጸም አቅደው እንቅስቃሴ ላይ ነበር። ሆኖም ያን የነበረ ጆ ሙሉ እቅዳቸውን ለማክሸፍ ወደ ስፍራው የደረሰውና ጠባቂዎቹን አልፎ የጭነት መኪናውን በቀጥታ ወደ ህንፃው አስገብቶ ያጋጨዋል። በህንፃው ውስጥ የነበሩት ታጣቂዎች ከየአቅጣጫው በተኩስ ናዳ ያወርዱበታል። ጆ ግን በብልሃት አብዛኞቹን በቀላሉ እያራገፈ በመጋዘኑ ሳምን ይጣራ ነበር። ከቆይታ በኋላ ሳይረስ ከተደበቀበት ሳምን ይዞ በመውጣት ኔመሲስ የጀመረውን ታሪክ ሳማሪታንን በማጥፋት እንደሚፈጽመው ከነገረው በኋላ ኔመሲስ በሰራው መዶሻ እየደጋገመ ይደበድበው ጀመረ። በመጨረሻም ሳይረስ ወደ ጆ በመቅረብ የመልካም ሰዎች መጨረሻ ይሄ ነው ብሎ በመጮህ ሳማሪታን ነው ብሎ የሚያምነው ጆን ለመጨረስ መዶሻውን አነሳ። ሆኖም ጆ መዶሻውን ባስደናቂ ኃይሉ ይመክትና ስለ እኔ ከሆነ የምታወራው እኔ የመልካም ተቃራኒ ነኝ በማለት ሳይረስንና በዙሪያው የነበሩትን ያስደነገጠ ሚስጥር ተናገረ። ከዓመታት በፊት በሁለቱም መካከል በነበረው ፍልሚያ ሰማሪታን ህይወቱን አጥቷል። ከመጀመሪያም ጀምሮ ጆ የመዶሻው ባለቤት ራሱ ነመሲስ ነበር። ንግግሩን ሲጨርስ ነዳጁ ጋር የነበረው ፈንጂ ጋይና በርካታ የሳይረስ ሰዎች ይሞታሉ። ይህን ተከትሎ ጆ የቀሩት ዘራፊዎች ላይ ምህረት የለሽ ምቶቹን እያሳረፈ የህንፃውንም ምሰሶዎች በመምታትና ጣሪያውንም እንዲወድቅ በማድረግ አብዛኞቹን ወሮ በሎች በፍርስራሹ ስር ከቀበረ በኋላ በተአምር ተርፎ ወደ ሳይረስ መሄዱን ቀጠለ። ሆኖም ወደ ሳይረስ እንደደረሰ ሳምን ከተሰበረ ቧንቧ ጋር በካቴና አስሮ ዘራፊዎቹንም መላውን ከተማ ወደ ጨለማና ትርምስ እንዲያስገቡ ማዘዙን ተመለከተ። ከተማይቱ በሁከትና በግርግር እንደተዋጠች፣ ዘራፊዎች ንጹሐን ሰዎችን መግደል ህንፃዎቹንም ማቃጠልና ባንኮችን መዝረፍ ጀመሩ። በዚህ መሃል ጆ ሳምን ለማስለቀቅ ወደ ተሰበረው ቧንቧ ሲጣደፍ መዶሻውን የያዘው ሳይረስ ከፊት ለፊቱ በመምጣቱ ሁለቱም ኃይለኛ ፍልሚያን ማድረግ ጀመሩ። በፍልሚያው ከሚቃጠለው ህንፃ የሚመጣው ከባድ ሙቀት የጆንን ልብ በፍጥነት እንዲመታ በማድረጉ ሳይረስ የበላይነትን ያገኝ ጀመረ። መዳከሙን ያስተዋለው ሳይረስም ጆን ሲደበድበው ከቆየ በኋላ ከህንፃው ላይ ገፍቶ ሊጥለው ሞከረ። ተስፋ ሁሉ የጠፋ በሚመስልበት በዚህ አስጨናቂ ቅጽበት ሳም በተአምር የታሰረበትን ቧንቧ ሰብሮ በመምጣት ሳይረስን ከኋላ መጥቶ በማዘናጋቱ አጋጣሚው ጆ መዶሻውን እንዲወስድና ሳይረስን እንዳይንቀሳቀስ አድርጎ እንዲጠመጥምበት አስቻለው። በመቀጠልም ከአምሳ ዓመታት በፊት ልክ ሳማሪታን እንዳስወገደው ከሚቃጠለው ህንፃ ላይ ወርውሮ የገለውና ህንፃ ሙሉ በሙሉ በእሳት ሳይወድም በፊት ጆና ሳም በጊዜ ያመልጣሉ። ከዚህም የተነሳ በከተማይቱ ላይ ተለቀው የነበረው ሁከትና ጥፋት ከሳይረስ ፍጻሜ ጋር መጨረሻውን ያገኛል። በመጨረሻም ሳም ሳማሪታን ሲለው የከረመው ኔመሲስን አሁን ተለውጠ ጥሩ ሰው መሆን ትችላለህ በማለት መልካም ሰው እንዲሆንና በሰዎች ዘንድ ያለው ስሙንም እንዲያስተካክል ይማጸነዋል። ኔሜሲስ ግን የምርጫ ጉዳይ ሆኖ እንጂ ሁሉም ሰው መልካምና ክፉ የመሆን ችሎታ አለው የሚል ምላሽ ሰጥቶት ይሰወራል። ሳም ከዚያ በኋላ ከእናቱ ጋር እንደተገናኘ በብዙዎች ዘንድ ታዋቂና ተወዳጅ ሰው ሆኖ ነበረና ቃለ መጠይቅ እየተደረገለት ባለበት በእጁ ያለው ጆ የሰራለት ሰዓት መጮህ ጀመረ። ጭንቅላቱን ወደ ላይ አንስቶ በህዝቡ መካከል ሲመለከትም ጆ ከሩቅ በፈገግታ ተመልክቶት ሲሄድ አየው። ታሪካችን እዚህ ላይ ያበቃል። በዛሬ ቆይታችን ሰማሪታን የተሰኘ በ2022 የወጣ ምርጥ ፊልም ነበረ ባጭሩ ያቀረብኩላችሁ። እንግዲህ እንደ ሁልጊዜው የሲኒማ ቤቴ ቤተሰቦች የዛሬውን ቪዲዮ የላይክ መጠን 2022 ማድረስ ግድ ነው የሚሆነው ቢያንስ ስድስት ወይም ሰባት የላይክ ብታደርጉ ታሪፍ ይሆናል። ኮመንት መስጫው ላይ መወርዳችሁ የፊልም መርጫችሁን ሀሳባችሁንም መጻፍ አትርሱ። በተረፈ ግን ስክሪናችሁ ላይ ካሉት ሁለት ቪዲዮዎች በአንዱ መልሻ ያገኛችኋለሁ።